በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ጥበብ ምዕራፍ 16 ስለዚህም አምልኮታቸውን በሚመስል በሚገባ ተቀጡ፣ በብዙ ተናካሽ ትንኞችም ተሰቃዩ። ለሕዝብህም በጠላቶቻቸው ፊት በጎ አደረክላቸው፣ ለፍላጎታቸውም ድርጭትን ሰጠሃቸው፣ ጣዕሙ ልዩ የሆነ መናንም ይበሉ ዘንድ ሰጣቸው። እነዚያ ግን መብልን በተመኙ ጊዜ በእነርሱ ስለተላከባቸው ፍጥረት ከፍላጎታቸው ተመለሱ፣ የዘወትሩንም ልማድ ናቁ። እነዚህ ግን ምግብን በማጣት ጥቂት ወላት ከተቸገሩ በኋላ ጣይሙ ልዩ ለሆነ ምግብ ተዘጋጁ። በእነዚህ ላይ ፍርድ ያለ ረኅራሄ ይደርስ ዘንድ ግድ ነው፣ ክፉዎችና በኃይል የሚገዙ ናቸውና። ነገር ግን ለእነዚህ የሚገባው ጠላቶቻቸው እንዴት እንደሚሰቃዩ ያዩ ዘንድ ብቻ ነው። የክፉዎች አራዊት ቁጣ ቢመጣባቸው በክፉዎች እባቦች መንደፍም ቢያልቁ ለጥቂት ወራት ይቀጡ ዘንድ ታወኩ እንጂ ቁጣህ ለብዙ ጊዜ የጸናባቸው አይደለም። ይቀጡ ዘንድ ነው። ይህም ምልክት የሕግህን ትእዛዝ ያሳስባቸው ዘንድ ለድህነት ማስጠንቀቂያ ሆናቸው። ሁሉን የምታድን ሆይ፣ ከእነርሱ የተመለሰው በአንተ ዳነ እንጂ በማየት ብቻ ይዳነ አይደለም። በዚህም ፈተንካቸው ከክፉ ሁሉ የምታድን አንተ እንደሆንክም ጠላቶቻችንን አሳመንካቸው የተቆናጣጭ ዝንብና የአንበጣ ንቅሻ እነዚህን አተፍቷቸዋልና ለነፍሳቸውም ድህነትን አላገኙም በእንደዚህ ያለ ምሳሌ ልትፈርድባቸው ይገባቸዋልና በልጆች ግን መርዝ ያለው የባቦች ጥርስ በታዘዘ ጊዜ አልጎዳቸውም ቸርነትህ መቶ አድናቸዋልና ህግህን ለማሰብ ይህን ቀምሰዋልና በጽኑ ዝንጋይም እንዳይወድቁ ታምራትንም ከማሰብ ወጥተው በሌላ ስራና መከራ እንዳይወድቁ ፈጥነው ዳኑ አቤቱ ሁሉን የሚያድን ቃልህ ነው እንጂ፣ የሚጠጡት እንጨት የሚቀቡትም መድኃኒት ያዳናቸው አይደለም። በሕይወትና በሞት ላይ ሥልጣን አለህና ወደ ሲኦል በሮች ታዋረዳ ታወርዳለህ ከሲኦልም ታወጣለህ። ሰው ግን በክፉ ይገድላል። ነፍስ ከስጋ ከተለየ በኋላ አይመለስም፣ የተለየች ነፍስም አትመለስም። ከእጅህ ግን መሸሽ አይቻልም። ዝንጉዎች እንዲክዱህ ባወቀህ ጊዜ በክንድህ ኃይል ተቀሰፉ በልዩ ዝናምና በረድ ያለ ምረትና ያለ መገታት በወረደ በሰማይ ሻሻት የጠፉ በሳትም አለቁ። ድንቅ ስራስ ሁሉን በሚያጠፋ በውሃ ውስጥ የሳት አያል መሆንና መሰልጠን ነው። ዓለም ለጻድቃን ረዳት ነውና የሳት ነበልባል በዝንጎዎች ላይ የተላኩ እንስሳትን እንዳያቃጥል ለማዳን ሆነ። ነገር ግን ይህም ባዩ ጊዜ በእግዚአብሔር ፍርድ እንደሚጠፉ ያውቃሉ። የአመፀኛዋን ምድር ፍሬ ይጠፋ ዘንድ የሳቱ ኃይል በውሃው መካከል የሚነድበት ጊዜ ነበር። ስለ ፍሬውም ፋንታ የመላእክትን ምግብ ለሕዝብህ መገብካቸው፣ ያለ ድካም የተዘጋጀ ጣዕሙም ከሚጣፈጠው ሁሉ የሚበልጥ ጣዕምንም ሁሉ የሚያስንቅ ህብስትን ከሰማይ ላክላቸው። የሰማያዊው መልክህ አራያ የሚሆን መና ለልጆችህ የፍቅርህን ጣዕም ገለጠ። ከእርሱም ለሚበላ ጣዕሙ ይዘዋወር ነበር። ከምግቦችም ይልቅ ያሰበውንና የወደደውን ፍላጎቱን ለመፈጸም ያገለግለው ነበር። በረድና ውርጭ ከእሳት ጋር ጸንተው ቆሞ እሳቲቱ በበረዶ መካከል እየነደደች በዝናሞች መካከል ቦግ ቦግ እያለች የጠላቶችን አዝመራ ፍሬ እንዳጠፋች ያውቁ ዘንድ አልቀለጡም። ጻድቃንም ዳግመኛ ይህን በተመገቡ ጊዜ የራሳቸውን ምግብ ኃይል ይረሳሉ። ፈጣሪ ሆይ ፍጥረቱ ሁሉ ለአንተ ያገለግላልና በአመፀኞች ላይ የሚላክ ፍርድን ታመጣለህ፣ በአንተ ወደሚታመኑ የሚደርስ ዘንድ ደስታን ትሰጣለህ። ስለዚህ ያን ጊዜ ስጦታ ነበረች፣ ወደ ሥራውም ሁሉ ትለዋወጥ ነበር። በለመኑትና በወደዱትም ምግብ ሁሉ ታገለግል ነበር። አቤቱ ባንተ ያመኑ ሰዎችን ቃል ይጠብቃቸዋል እንጂ ሰው የሚመገበው የተለያየ ዘር ፍሬ እንዳይደለ የወደድካቸው ልጆች ያውቁ ዘንድ ነው። እሳት የማያጠፋው እና በጥቂት የፀሐይ ሙቀት ሞቆ ቀልጧልና በፀሐይ መውጫ በኩል አንተን እናመሰግን ዘንድ ወደ አንተ ምን ለምን ዘንድ ፀሐይ ወደኛ እንዲመጣ ይፈለጋልና ይህ ይታወቅ ዘንድ ነው። ለማያመሰግን አለኝ ተው እንደ ክረምቱ ርጭ ቀልጣልና እንደማይረባርኩስ ውሃም ይፈሳልና መጽሐፈ ጥበብ ምዕራፍ 17 ፍርድህ ታላቅ ነው፣ ለመናገርም ድንቅ ነው። ስለዚህም የፈጣሪ ትምህርት የሌላቸው ሰውነቶች ሳቱ። ሀጣን ቅዱስ ሕዝብን በያዙ ጊዜ በተበረታቱባቸውም ጊዜ ሀያላንም በረዥም የሌሊት ጨለማ በታሰሩ ጊዜ ያን ጊዜ በቤታቸው ጣራ ስር ተጋዙ። ከዘላለማዊ አገልግሎት ስርዓትም ሸሽተው ተገኙ። የበደሉትንም አስበው በውስጡ ብርሃን በሌለበት ቤት ውስጥ ከዝንጋይ መጋረጃ በታች ተሰወሩ። እጅግም እየተደነቁ በድንጋጤ ቀለጡ። በምትሃትም ታወቁ። የያዛቸው አመንዝራ ከድንጋጤ ይጠብቃቸው ዘንድ አልቻለም። ነገሩ ስቅጥጥ የሚያደርግ የታላቅ ቃል ድምፅም ያውካቸው ጀመር። የክፉ ምትሃት መልክም ፊቱ ያዘነውን ሁሉ አጠፋ። የሳቱን ብርሃን አንዲት ሰዓት እንኳ ያበራ ዘንድ አልቻለም። የብሩሃን ከዋክብት ብርሃንም ለዚያች ለምታስፈራው ሌሊት ጨለማ ያበራ ዘንድ አልቻለም። ነገር ግን ከዚህ ከሚታየው መልክ ይልቅ ግርማው ፈጹም የሆነ ከማይታዩትም መልኮች ይልቅ የከፋ ብቸኛ እሳት ድንገት ታያቸው። በሚሳደቡት ላይ የትዕቢት ዘለፋ ሊሆንባቸው የስንፍና ድካም የሆነ የሟርተ ስራን ከወርቅና ከብር አደረጉ። ከታመመች ሰውነት ውከትንና ድንጋጤን ያስወግዱ ዘንድ ተስፋ የሰጡ እነዚህን ፍርሃት አሳመማቸው። ለሳቅም የተገቡ ሆኑ። የሚያጉከው ነገር ምንም ባያስፈራቸው የሚበርት ሐዋሲ እንቅስቃሴና የባቦች ጩኸት አባረራቸው። አስደንግጦም አሸሻቸው። ከሁሉ አቅጣጫ የሚሸሽ ነፋስንም ማየት አልተቻላቸውም። የክፉ ሰው ስራው የሚያስመሰክርበትና የሚያስፈርድበት አመፅ ነው። ሁልጊዜም እየታወቀውና እውቀት ባለው ህሊና እየተመለከተ ክፉና ጠማማ ስራን ይቀበላል ይሰራልም። ፍርሃት ምንም አይደለም፣ ነገር ግን የፍርድ ጥርጥርን በህሊና ያሳድራል። ጥቂት ወይም ጎደሉ የልቡና ጥርጥር ብትኖርም ባለማወቅ ነው፣ በስንፍናም ነው። ለፍርድ መንገድ የምትሰጥናት ተብላ ትታሰባለች። በእውነት ሊታገሷት ከማይቻል ከሲኦል ጉድጓድ ወጣቻችን ሊታገሷት የማይቻል ሌሊት እነርሱን በሸፈነቻቸው ጊዜ ያችን ቀን ተኝተው ነበር። የሚያስደነግጡ አጋንንት አስደንግጠዋቸዋልና ምትሃትን በማሳየት የሚያሳድዷቸው አሉ። የሰውነትንም ተስፋ የሚያደክም አለ። ያልጠበቁትና ያልተጠራጠሩት ፍርሃትና ድንጋጤም ድንገት ደረሰባቸው። በዚያም ያለው ማንኛውም ሁሉ እንዲህ ነው። የወደቀም ቢሆን በእግር ብረት ወይም ያለ እግር ብረት ታስሮ በእስር ቤት የሚጠበቅም ቢሆን፣ አራሽም ቢሆን፣ እረኛም ቢሆን፣ በምድረ በዳ ተቀምጦ ምድርን በማረስ የሚደክም ምንደኛም ቢሆን ያገኘችውን ያችን አስጨናቂ መከራ ታግሷልና ማህበራቸው በአንዲት የጨለማ እግር ብረት ታስሯልና ያገኛቸው ምትሃት እንዲህ ነው። የሚያፏጭ ምትሃት ወይም ጭፍቅ ካሉና ከሚያስጠልሉ ከዛፎች የተነሳ ድምፁ ያማረ የቅርንጫፎች ቃሉ ወይም ዜማቸው ያማረ የወፎች ድምፅ ወይም በኃያል የሚሄድ በኃይል የሚሄድ የውሃ ሸሸቴ ድምፅ ወይም በማስፈራራት የሚገለባበጡ የዋሻዎች ድምፅ ወይም የሚሮጡና ሩጫቸው የማይታይ የእንስሳትን ሩጫ ወይም በሚያስፈራ ቃል የሚጮሁ የአውሬዎች ጩኸት ወይም ከአይዋፍና ከአራዊት ድምፅ የተነሳ እርስ በርሳቸው ድምፅን ለዋውጠው የሚመልሱ የሚያስፈሩ የተራራዎች ድምፅ ነው። አስደንግጦም ያጠፋቸው መከራ እንዲህ ነው። ዓለሙ ሁሉ በሚያበራ ብርሃን ይበራ ነበርና፣ ያለማቋረጥና ያለመከልከልም ስራውን ይፈጽም ነበርና፣ እነዚህን ግን ብቻቸውን ይወስዳቸው ዘንድ ያለው የጨለማ ምሳሌ የሆነው የሌሊት ክብደት ሰወራቸው። እነርሱ ራሳቸውም ለራሳቸው ከጨለማ የጸኑ ናቸው። መጽሐፈ ጥበብ ምዕራፍ 18 በጻድቃን ዘንድ ግን ታላቅ ብርሃን ነበር። እነዚያ ቃላቸውን ይሰሙ ነበርና መልካቸውን ግን አያዩም ነበርና እነዚያ የሚወዷቸውን ይደበድቧቸው ነበርና የተበደሉትንም መከራ ስላጸኑባቸው እርስ በርሳቸው ይመሰጋገኑ ነበር። እነዚህ ግን በተላከላቸው የማዳን ስጦታ ደስ አላቸው። የማይታወቅ ጎዳናንም ይመራቸው ዘንድ የእሳት አምድን ሰጣቸው። በሚወደው መንገድ የማያቃጥል ፀሐይን ሰጣቸው። ብርሃንን ያጡ ዘንድ በጨለማ የሚታሰሩ ዘንድ ለእነዚያ ይገባቸዋል። ለዓለም ይሰጥ ዘንድ ያለው የሚያልፍ የሕግ ብርሃን ያላቸው ልጆችህን አስረው አግዘዋቸዋልና የጻድቃን ልጆችን ይገድሉ ዘንድ ባሰቡና በመከሩ ጊዜ ለዘለፋ ሊሆንባቸው አንዱ ሕፃን ተጥሎ ዳነ። በእርሱም ብዙዎች ልጆቻቸውንና ማህበራቸውን ሁሉ ያለ ርህራሄ በብዙ ውሃ አጠፋ። የተማማሉባትን መሐላ ባወቁ ጊዜ በፍቅር ያስቧት ዘንድ አባቶቻችን ያችን ሌሊት አወቋት። ለጻድቃን ህዝብህ ደህንነትን ለተቃዋሚዎች ጠላቶችም ጥፋትን ሰጣህ። የሚቃረኑትን እንዳጠፋቸው እንዲሁ የጠራህንን እኛን አክፍረህናልና አገልጋዮችህ ጻድቃን ያማረ መስዋዕትን ይሰዉ ነበርና በመስማማትም የየትነትን ሕግ በልቦናቸው አሳድረዋልና በዚህ አምሳል ቅዱሳን መልካሙን ነገር ተቀበሉ። መከራውም ለሚገባቸው ነው። አባቶቻችን ግን የምስጋናውን መዝሙር በደስታ ይዘምሩ ነበር። ነገራቸው ሳይተባበር ከጠላቶች ልቅሶ ጭወት ጋር ቃላቸው ይገናኝ ነበር። እናቶችም ስለ ልጆቻቸው የልቅሶውን ድምፅ ያደምጡ ነበር። የባሪውም ቅጣት ከጌታው ጋር በመክሰፍት ተተካከለ። ጭፍራውንና ንጉሱንም ይህች መከራኮል አገኘቻቸው። ሁሉም በአንድነት በአንድ አምሳል ሞቱ። ቁጥር የሌላቸው የሞቱ ሰዎች በድኖችም ነበሩ። በአንዲት ሰዓት የከበረች ፍጥረታቸው ፈጽማ ስለጠፋች ከያዋን የሞቱትን ሰዎች ይቀብሯቸው ዘንድ አልቻሉምና ስለ ሟርታቸውም የመጣባቸውን መክሰፍት ሁሉ አላወቁምና በባህር ልጃቸው መጥፋት ህዝቡ የእግዚአብሔር ልጆች እንደሆኑ አወቁ። ፍጹም ጸጥታ ፍጥረትን ሁሉ በሸፈነ ጊዜ፣ ሌሊቷን በፍጥነቷ መካከል ሳለች ሁሉን የሚችል ቃልህ እንደ ድል አድራጊና ጦረኛ ሆኖ ከሰማያት ከዙፋን ውስጥ ወደ ጥፋት ምድር መካከል ወረደ። አድሎ የሌለባት ትእዛዝህንም እንደ ተሳለ ሰይፍ ታጥቆ በመካከላቸውም ቆሞ አውራጃዎቻቸውን ሁሉ በሞት ሞላ። ሰማይንም ነካ፣ በምድርም ቆሞ ነበር። ያን ጊዜም በአስፈሪዎች ህልሞች ምታት አወካቸው። ያላሰቧት ድንጋጤም በላያቸው ሰለጠነችባቸው። ከእነርሱም እኩሌታው የሞተ ሆኖ በሌላ ቦታ የሚወድቅ ነበር። የሚሞቱባትንም ምክንያት ገለጠላቸው። ክፉ ነገር ስለምን እንደሚያገኛቸውና እንደሚያጠፋቸውም ባለማወቅ እንዳይሆኑ ያወኳቸው ህልሞች አስቀድመው ይህን ነግረዋቸዋልና ከጻድቃን አስቀድሞ ለሞት የሚያበቃ መከራ ያገኛቸው አሉ። በምድረ በዳ መቅሰፍት ሆነ። ከእነርሱም ብዙዎችን አጠፋ። ነገር ግን መክሰፍቱ ብዙ ዘመን አልዘገየም። ነውር የሌለበት ሰው ጸሎት የሚጸልይበትን ዕጣንም የሚያጥንበትን የአገልግሎት መሳሪያ ልብሰ መትከፉን ይዞ ፈጥኖ ተዋግቷልና ኃጢአታቸውን ለማቃለል ባለመዋልነትን አገኘ። መዓቱን ተቃወመ፣ መክሰፍቱንም ጸጥ አደረገ። በዚህም ያንተ መልእክተኛ እንደሆነ ራሱን አስታወቀ። አጥፊዎችንም አሸነፈ በስጋዊ ኃይል ወይም በጦር መሳሪያ አይደለም። ነገር ግን የአባቶችን መሃላ እና ቃል ኪዳናቸውን በማሰብ ቀሳፊውን በቃል አስወገደ። ብዛታቸው የማይቆጠር የሞቱ ሰዎች እርስ በርሳቸው በወደቁ ጊዜ በበሽተኞቹና በሕያዋኖቹ መካከል ቆሞ መክሰፍቱን ጸጥ አደረገ፣ ለሕያዋንም መንገድ ለየ። የዓለሙ ክህነት ሁሉ በልብሱ ጫፍ ላይ ነበርና ባሄሪ በሚባሉ እንቁዎች አራት ዙሪያዎች የተቀረጸው የአበውም ክብር በጫንቃው ላይ ነበርና ያንተ ምልልና በራሱ አክሊል ላይ ነበርና፣ በዚህም የሚያጠፉ ቸነፈሮች ራቁ። እነዚህ ስራዎችም አስፈሯቸው። ነገር ግን መቅሰፍቱ ብቻ በበቃ ነበር። መጽሐፈ ጥበብ ምዕራፍ 19 በዝንጎዎች ላይ ግን ያለ ርኅራኄ የፈጽም እስኪጨርሳቸው ድረስ ማተጸናጭ የሚደረግ ስራቸውን አስቀድመው አውቀዋልና፣ እነዚያ ከመሄድ መልሰዋቸዋልና ዳግመኛም በብዙ ችኮላ ሰደዋቸዋልና በተጸጸቱም ጊዜ በሩጫ ገሰገሱ። በፊታቸው ማይበል አለ ብለው ተከተሏቸው። ገና በልቅሶ ሳሉ፣ በመቃብሮቻቸውም ላይ ሲጮሁ፣ ልዩ የስንፍና ሀሳብ ስቧቸዋልና ከእነርሱ የሄዱ ዘንድ ማልደው ያስወጧቸውን እንደኮበለሉ ሰዎች ይከተሏቸው ዘንድ በሩጫ ገሰገሱ። የተገቧት የመከራ መጨረሻ ወደዚህ ሥራ ሳበቻቸው፣ ዝንጋይም አሳታቸው። የጎደለውንም ፍርድ በፍርዶች ቁጥር ይፈጽሙና ይሞሉ ዘንድ ያገኛቸውን መከራ አላሰቡም። ወገኖች ግን ድንቅ መንገድን ሄዱ፣ እነዚያም ክፉ ሞትን አገኙ። ፍጥረቱላ ከወገኖቿ ጋር በእነርሱ ላይ ተለወጠች። ዳግመኛ ልጆች ያለ ክፋት በደህና ይጠበቁባት ዘንድ የታዘዘችበትን ትእዛዝ እያገለገለች ተለወጠች። ደመና ሰፈሩን ጋረደች። ውሃዋም ከቀድሞዋ ይልቅ የረጋች ሆና ታየች። የደረቀችውም ምድር የለመለመች መስኮና ታየች። በኤርትራ ባሕር መካከልም መሰናክል የሌለው መንገድ ታየ። በከበረ እጅህና ከፍ ባለች ክንድህ ተጋርደው ወገኖች ሁሉ ባለፉበት ኃይለኛ ማዕበል መካከልም የለመለመ መስክ ታየ። ድንቅ ስራህንም ባዩ ጊዜ ይህችን እጅህን አመሰገኑ። አቤቱ ያዳንካቸው እነርሱ አንተን እያመሰገኑ እንደ ፈረሶች ተሰማሩ፣ እንደ ወይፈኖችም ዘለሉ። በባይድ አገር በእንግድነት በነበሩ ጊዜ ያደረጉትን ሁሉ አስበዋልና ምድራቸው እንስሳትን በማስገኘት ፋንታ ተቆናጣጭ ዝንብን እንዴት አወጣች? ባሕር ውስጥ፣ በብዙ ውሃ ውስጥ በነበረው አሳ ፋንታ አጓጉን ቸርን እንዴት አስገኘች? ከዚህም በኋላ መናውን በመገብካቸው ጊዜ አዲስ የአየዋ ፍጥረትን አዩ። የተድላና የደስታ ምግብን በተመኙና በለመኑ ጊዜ ብዙ ፍላጎታቸውን ለማርካት ከባሕር ውስጥ ብዙ ድርጭት ትወጣላቸው ከመብረቆች ያልራቀች ቀድሞ በተአምር በተደረገው የመክሰፍት ኃይል የምትመስል መክሰፍት በአጣር ላይ መጣች። እነርሱ እንደ ክፋታቸው ሚዛን በእውነት ተፈርዶባቸዋልና እንግዶችን ስለመቀበል እጅግ የተጠላ ጠባይን ወደዋልና እነዚህ የማያውቋቸው በደረሱ ጊዜ አልተቀበሏቸውም። እነዚያ ግን መልካም እያደረጉ ሲጠቅሟቸው በእነርሱ ዘንድ በእንግድነት የኖሩትን አስጨንቀው ገዟቸው። በዚህም ቦታ አይደለም ነገር ግን ለስራቸው መጎብኛና መመርመሪያ ይሆን ዘንድ ነው። በእነርሱ ዘንድ እንግዳ የሆኑትን በጭንቅ ይቀበሏቸው ነበርና እነዚህ ግን በዓል በማድረግ የተቀበሏቸውንና ከእነርሱ የአንድ ሕግ ተካፋዮች ያደረጓቸውን ጻድቃን በጭንቅ መከራ አጸኑባቸው። ስለዚህ በጻድቃን ደጃፍ እንደተሰበሰቡ እንደነዚያ ሰዎች ብርሃን በማጣት ተቀጡ። ድንገት በጥልቅ ጨለማ ተግዘዋልና ከእነርሱም እያንዳንዱ የቤቱን የደጃፉን መግቢያ መንገድ ይፈልግ ነበር ብርሃናት ከባህሪያቸው ተለውጠውባቸው ነበርና የዜማውን ነገር በማወቅ የበገናው ስም እንደሚለወጥ የቀናም ሆኖ በዜማው ጸንቶ እንደሚኖር በየወገናቸው የተፈጠሩትን በማየት ፈጽሞ የሚሰፈር ስራም እንዲሁ ነው። በደረቅ ያሉ ፍጥረቶች ወደ ውሃ ተመልሰዋልና፣ በውሃ የሚንቀሳቀሱና የሚዋኙ ፍጥረታትም ኑሯቸው ወደ ይብስ ተመልሰዋልና እሳቱም በውሃው ውስጥ ፈጽሞ በረታ። ውሃውም የባህሪውን ተፈጥሮ ሰወረ። ፈጥኖ የሚጠፋ የእሳቱም ነበልባል ስራው ባይደለ በመካከላቸው ወዲያና ወዲህ እያለና እየተመላለሰ የከብቶችን ስጋ አላቃጠለም። የማይጠፋ የፍጥረታት ወገን እሳትን ፈጥኖ የሚቀልጥ ውርጭን አላቀለጠውም። አቤቱ በስራው ሁሉ የወገኖችን ክብር ፈጽመህ አብዝተሃልና በሁሉም አክብርሃቸዋልና ወደ እኛም በመጣው ነገር ሁሉ ቸርነትን አላራክብንም። እኛንም በየጊዜው ችላ አላልከንም። በየቦታውም ሁሉ በዚያ አንተ ትኖራለህ። መጽሐፈ ጥበብ ተፈጸመ። መጽሐፈ መክበብ ይቀጥላል። ረድኤተ እግዚአብሔር አይለየን።